እኔ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም እንደዚህ የሚል ትምህርት የሚያስተምርም ካለ ይሄ የተወገዘ ልብ በሉ አምላክን በመውለዷ ምክንያት ቤዛዊ ትባላለች ፍጡር ቤዛ መሆን አይችልም ምን የሚካበር ነው ቤዛ የሚለው ቃል እኮ ለሌሎችም ተገልጿል ቅድም ተናገር ለቁስ ተገልጿል ለልጅነት ተገልጿል ለመላይክ ተገልጿል ለሰው ተገልጿል ከሰውም ለአጥ ሁሉ ተገልጿል ታዲያ እንዲህ ሰማይ ዙፋኔ ነው፣ ምድር እግሬ መረገጫ ነው፣ የምትሰሩልኝ ቤት ምን አይነት ነው ያለ እሱ ልዩ መቅደሱ እመቤታችን ቅድስት ድንግል ማርያም ቤዛ ብትባል ምን ድንቅ ምን ብርቅ ነው? ሀብት ቤዛ ተብሎ ሀጥ ቤዛ ተብሎ ለመቤታችን ቤዛ የሚለው ቃል ከባድ ሊሆን ይችላል። እመቤታችን ቅድስት ድንግል ማርያም በነገራችን ላይ መጀመሪያ ከተሳሳተ አረዳድ ወጣ ብለን ነው ጉዳዩን ማሰብ ያለብን። ምንድን ነው የተሳሳተው አረዳድ? እመቤታችን ቤታችን ቤዛዊተ ዓለም ናት ሲባል ክርስቶስ ቤዛ ዓለም ነው እንደምንለው ነው የሚል ኦርቶዶክሳዊ ትምህርት የለም።